ሰላም ጤና ይስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከሀገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አራችን ቆዩ። በቅድሚያም ርዕሶችን ነው። ቤተክርስቲያኒቱ በከባድ መሳሪያ ተደበደበች። መንግስት ሰላዩ በፋኖች እጅ ወደቀ። ፍርድ ቤቱ ለአምስተኛ ጊዜ ስዩም ተሾመን በፖሊስ ተይዞ እንዲቀርብ ትዕዛዝ ሰጠ። አስተባባሪው ዶክተር በፖሊስ ቁጥጥር ስር ገባ። ኬንያ እየታመሰች ነው፣ ህዝቡም ቁጣውን አሰምቷል። ጀኔራሉ እርምጃ ሊወሰድብኝ ነበር ሲሉ ተናገሩ። ትግራይም እርዳታ ጠይቃለች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው የብልጽግናው ኃይል ራያ ቆቦ ቀርሳ ቅዱስ ጊዮርጊስ ቤተ ክርስቲያንን በመድፍ ማውደሙ ተነገረ። ምስራቅ አማራ ኮር አንደኛ አውጃ ክፍለ ጦር ነው። ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት የብልጽግናው ኃይል በተለይም ራያ ቆቦ ጮቤ በር በተጠመደ መድፍ ነው በዛሬ ሁለት ንጋት ጀምሮ ከገጠር ታዳጊ ከተሞች ላማ ያደረገ ድብደባ እየፈጸመ ሲሆን ራያ ቆቦ ቁቤ ቀርሳ ቅዱስ ጊዮስኪ ቤተ ክርስቲያንን ማውደሙ ነው የተገለጸው። ከፍተኛ ጉዳት ደርሶበታል፣ ቤተ ክርስቲያኒቱ ወድሟል በሚቻል ደረጃ። ንጹሐን ኢላማ ያደረገው የመድፍ ድብደባ ከቤተ ክርስቲያኑ በተጨማሪ በትላንትናው ዕለትም አንድ ታዳጊ ህፃን በድሽቃ በከባድ ሁኔታ አቁስሎ የቤት እንስሳቶችና ንብረት ማውደሙንም ለማወቅ ተችሏል። ንጹሐን ህዝብን ኢላማ ያደረገ የመድፍ ድብደባ አሁንም ቀጥሎ በርካታ ሰባዊና ቁሳይ ኪሳራ በማድረስ ላይ እንዳለ ነው የተገለጸው። ይህ በእንዲህ እንዳለ አማራ እና የአማራ ተወላጆች የሆኑ የፖለቲካ እስረኞች ስም እንዲጎድፍ እና በግልጽ እንዲሳደብ ደሞዝ የሚከፈለው አክቲቪስት ይሉታል ብዙዎቹ ስዩም ተሾመ በክስ ተመስርቶበት ቢሆንም ፍርድ ቤቱ ለአምስተኛ ጊዜ በተለይም በፖሊስ ተይዞ እንዲቀርብ ትዕዛዝ መስጠቱ ታውቋል። አማራና የአማራን ተወላጅ የሆነች የፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደሞዝ የሚከፈለው ስዩም ተሾመ በተለይም ክስ ጉዳዩ ዛሬም መቋጫ አለማግኘቱ አነጋጋሪ ጉዳይ ሆኖ ቀጥሏል። ፍርድ ቤቱ የሚሰጣቸውም ትዕዛዞች ተግባር ያለመሆናቸው ብዙዎችን እያስገረመ ይገኛል። በኢትዮጵያ አዲስ አበባ በጠቅላይ ሚኒስትሩም ስብሰባ ላይ ተቀምጦ እንዳለ እየታወቀ ፖሊስ ዛሬም አላገኘሁትም ማለቱ አስገራሚ አድርጎታል።

የአክቲቭ ስዩም ተሾመ ከሳሾች እና የተከበሩ ዮሐንስ ሰባ ያለው እና የተከበሩ ክርስቲያን ታልሰ በጉዳዩ አፈጻጸም ጋር በተያያዘ ስማቸው ቅሬታቸውንም አቅርበዋል። በተደጋጋሚ ጊዜያቶች እነዚህ ሁለት ከሳሾች ክሳቸው ተሰሚነት አለማግኘቱ ነው እየተገለጸ የሚገኘው። የስዩም ተሾመ ጉዳይ በለሆሳስ እየታለፈ ነው ያሉት የተከበሩ ዮሐንስ፣ ምንም እንኳን ፍርድ ቤቱ በአምስት ጊዜ ያላነሰ ትዕዛዝ ቢሰጥም በፖሊስ በኩል ተፈጻሚ ያለመሆኑ እንዳሳዘናቸው አክለው ተናግረዋል። ስዩም ተሾመ በብዙ አማራዎች ላይ ወንጀል ጥቃት እየተፈጸመ ያለ ሁለተኛ የጠቅላይ ሚኒስትሩ የቅርብ ጓደኛና የሶሻል ሚዲያው አማካሪ እንደሆነና ሶስተኛ የመከላከያ ሚኒስቴር የክብር አባልና እና ለሱ ቤትና መኪና ተመድቦለት ደሞዝ የሚከፈል ስለመሆኑን አያይዘውም ገልጸዋል። ፍትህ በእኩልነት እየታየ አይደለም ያሉት አቶ ዮሐንስ ግለሰቡ በቴሌቪዥን ላይ እየታየ ባለበት በዚህ ሰዓት እንዴት ተደርጎ ነው ማግኘት አልቻልም የምለው ብለዋል። አክቲቪስቱ አይጠፋም እንጂ ቢጠፋ እንኳን ቤተመንግስት ግቢ ውስጥ የሚገኝ ነው ማለታቸው ነው እውነት ስለመሆኑም እንደዚሁ አክለው ተናግረዋል። በክርስቲያን ታደለም በኩል እንደዚሁ ጥያቄዎቹ በተደጋጋሚ የተነሱበትን ይህንን የስዩም ተሾመ ጉዳይ ፍርድ ቤቱ በዚህ ሁኔታ ማየቱ ተገቢነት የለውም ሲሉም ገልጸዋል። እኔ የስዩም ጉዳይ አሳስበኝ የሚያሳስበኝ የዳኝነቱ ሂደት የሚሰማ ወገን በፍትህ ሂደቱ ላይ ምን አይነት ምልከታ ይኖረዋል የሚል ነው ሲሉ ነው የገለጹት። ፖሊስ እንደ ዳኝነት የመንግስት እንዳልሆነ እየተሰማኝ ነው ያለው ሲሶ መንግስት የሆነ ፍርድ ቤቱ ሲደፈር እንዴት ዝም ትላላቸው የህዝብ ተወካዩ ተመራጭ እኮ ነው ቢያንስ ያለመከሰስ መብቱ እስኪነሳ ሊባል ይችል ነበር ሲሉም ትእዛዙን ለመፈጸም ያላቸውን ደካማ አሰራር ፍርድ ቤቱን ወቅሰውታል በመጨረሻም የንግድና እናንተ በምሰሯቸው ስራዎች ላይ ዛሬም ጭምር በፍርድ ቤቱ በኩል እየተደረገ ያለው እንቅስቃሴ እጅግ አሳዛኝ ነው እኛ ስቃይና መከራ እያየም በየ እስር ቤቱ በምንገኝበት በዚህ ሰዓት መሀል ከተማ ቁጭ ብሎ አልተገኘም ማለት ምን ማለት ነው? ሲሉም ይጠይቃሉ። የፌዴራሉ ከፍተኛ ፍርድ ቤት ዳኞችም ፖሊስ አላገኘትም እያለ ተከሳሹን እስካላቀረበ ድረስ በህጉ ላይ አንጻር ምን መሆን አለበት? በሚል እየተነጋገርንበት ነው ካሉ በኋላ በዛሬ ሁለት ተለዋጭ ቀጠሮ መስጠታቸው ነው ለማወቅ የተቻለው። በተደጋጋሚ ጊዜያቶች የሚሰጡን የፍርድ ውሳኔዎች መዛባት አሁንም አነጋጋሪነቱ ቀጥሏል። ስዩም ተሾመንም አላቀረብኩትም የሚለውን የፖሊስ ኃይል ምን እያደረጉ እንዳለ የፍትህ ስርዓቱን አመላካች ነው ብለውታል ብዙዎቹ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላዕዝ ዳግማዊ ቴድሮስ አምስተኛ ኮር አባል የሆነው ጎንደሬ በጋሻው ክፍለ ጦር አደገኛውን ሰላይ በቁጥጥሩ ስር መዋሉ ተገለጠ። በአገዛዙ ብልጽግና አመራሮች የጎንደሬ በጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየን ለመግደል ተልእኮ ተሰጥቶት የነበረው አደገኛውና በተለይም ወዳደሩ ንጉሴ በሬ የተባለው ግለሰብ ነው። በጎንደሬ በጋሻው ንስሮች ታድኖ በቁጥጥር ስር መዋሉ የታወቀው ይህ ሰላይ በተደጋጋሚ ጊዜያቶች የአማራ ፋኖ አባላትን ለማስገደል ከፍተኛ ጥረት ሲያደርግ እንደነበረም ተደርሶበታል ነው ያሉት። በስለላ ተግባሩ ከፍተኛ ሽልማትና ሹመት በመንግስት በኩል እየተሰጠው ያለ ግለሰብ አሁን በእጃችን ገብቷል ሲሉም ገልጸዋል። ግለሰቡ በአገዛዙ ብልጽግና ኮማንድ ፖስት ኃላፊ ለተናካው ሬሳቅ ሂሳናም በጎንደር ዙሪያ የወረዳው ሰላምና ደህንነት ኃላፊ ሰለሞንና ሌሎች አመራሮች በመጀመሪያ ዙር ከ አራት መቶ ሺህ ብር በላይ ተከፍሎ ተልኮውን ለመፈጸም ወደ ጎንደር ይበጋሻው ክፍለ ጦር ታጋይ መስሎ የበግ ለምድ ለምሶ የገባውን ግለሰብ አሁን በቁጥጥር ስር አውለነዋል። አስፈላጊዎቹን ማጣራት በማድረግ ለህዝባችን እናሳውቃለን ሲሉም ነው የገለጡትም። በቅርብ ጊዜያት የትራፊክ ፖሊስን እንዲሁም የመንግስት ሰራተኛ የሆነ ግለሰብ የደበደበ ሰው ተከሳሽ ታማኝ አስማማ አንዳርጌ የሶስት አመት እስራት ተፈረደበት። እጅግ ተገቢነት ያለለው ተግባር ፈጽሟል በሚል ነው ከትራፊክ ፖሊሱ ጋር ድብድብ መፈጽም አልነበረበትም በሚል ነው የሶስት አመት የፍርድ ውሳኔ የተሰጠበትም። ይሁን እንጂ የተፈረደበት ተከሳሹ አረንጓዴ አሻራን በችግኝ ተከላ አስተዋጽኦ ያደረገ ስለሆነ የቤተክርስቲያን አስተዳደር ስለሆነ ታማሚም ስለሆነ ከዚህ በፊትም ምንም አይነት ወንጀል ክስ የሌለበትና ጸባውን በጣም ጥሩ የሆነ ግለሰብ ስለሆነ ከሌላ የተዘረዘሩበት በሙሉ ታይተው ከሶስት ዓመት ወደ 25 ቀን ወርዶ ተከሳሹ ታማኝ አስማማ አንዳርጌ የአምስት ቀን እስራት እንዲታሰርበት ነው ፍርድ ቤቱ ስምምን ላይ የደረሰው። በአጋጣሚ በልህና በበስጭት የተፈጸመ እንጂ እጅግ ከፍተኛ የሆነ ጸባይና በ ተግባሮቹም የተመሰገነ እንደሆነም ነው የተገለጸላት። ነዳጅ ደብቀው የተገኙ ሁለት ማደያዎች የንግድ ፈቃዳቸው ተሰርዞ ከገበያ እንዲወጡ ትዕዛዝ ተሰጠባቸው። በማዕከላዊ ኢትዮጵያ ክልል ሃዲያ ዞን ነው ሾኔ ከተማ፣ በከምባታ ዙሪያ ዱራሜ ከተማ 234572 ሊትር ነዳጅ ደብቀው የተገኙ ሁለት ማደያዎች የንግድ ፈቃዳቸው ተሰርዞ አሁን መታሸጉና ከገበያው እንዲወጡ ትዕዛዝ ተሰጥቶባቸዋል። ይህንን የማጭበርበር ተግባር ሲፈጽሙ የነበሩትን አሽጊያል ነው ብለዋል። መንግስትም በሾኔ ከተማ የሚገኘውና ግሎባል በሚል ስያሜ የሚጠራው ነዳጅ ማደያ 94572 ሊትር ነዳጅ ደብቆ የተገኘ ሲሆን በድሮሜ ከተማ የሚገኘው ኖክ ማደያ 14ሺ ሊትር ነዳጅ ደብቆ መገኘቱን የገለጸው የክልሉ ፖል ንግድና ገበያ ልማት ቢሮ የሁለቱም ማደያዎችን ንግድ ፍቃድ መሰረዙ ነው የተገለጠው። ትግራይ የትግራይ ክልል የአደጋ ስጋት አመራር ኮሚሽን ለፌዴራል አደጋ ስጋት አመራር ኮሚሽን ደብዳቤ አሳወቀ። ድረሱልኝ በሚል በትግራይ ምስራቃዊ ዞን አጻቤ ወደ ቃማ ቃል አሚያን ቀበሌ ነው ሀዲስ ውሃ ልዩ ቦታ የሚገኘው የዱሃ ጥብቅ ደን እሳት ቀጠሎ ገጥሞኛል፣ በሚል በአቅሜ እያደረግኩትን አልቻልኩትም፣ አሁን ሊደርስልኝ ይችላል የፌዴራል መንግስቱ ብሎ ደብዳቤ ጥያቄውን አቅርቧል። በአፋር ክልል ልዩ ቦታው ገረዋ ውሃ የጀመረው ቀጠሎ ኃይለኛ ንፋስ እየተስፋፋ ከፍተኛ ጉዳት ማድረሱን ነው የገለጸው። በአካባቢው ማህበረሰብ ቃጠሎ በማህበራዊ መንገድ ለማጥፋት ከፍተኛ ርብርብ በማድረግ ላይ ይገኛል ያለው ኮሚሽኑ ባለው ደረቅና አየር ሁኔታ ኃይለኛ ንፋስ እየተሰባባሰ የከፋ ጉዳት በማድረስ ላይ ነው ሲሉም ገልጿል። የተከሰተው የእሳት ቃጠሎ በአካባቢው ማህበረሰብ አቅም በላይ በመሆኑ ክልሉ ጊዜያዊ አስተዳደር የፌደራል መንግስት እገዛንም ጠይቋል። የእሳት ቃጠሎ በቁጥጥር ስር ለመዋል የፌደራል መንግስት በሄሊኮፕተር የተደገፈ የውሃ ርጭትም በአስቸኳይ እንዲያደርግለት ነው ጥያቄውን ያቀረበው። የጤና ባለሙያዎች የተቃውሞ ሰልፍ እንቅስቃሴ ሲያስተባብር የነበረውና በእንቅስቃሴ በእንቅስቃሴው ጉልህ ሚና የነበረው ዶክተር ዳንኤል ፋንታሁን በቁጥጥር ስር መዋሉ ታወቀ። በተለይም በሀገሪቱ በአሁኑ ሰዓት እየተደረገ ያለውን የሐኪሞችን የስራ ማቆም አድማ በተመለከተ በማገዝና በመምራት ላይ የነበረውን ዶክተር ዳንኤል የጤና ባለሙያዎች ጥያቄ በማስተባበር በመምራት ላይ የነበረውን አሁን በቁጥጥር ስር የዋሉት እየተፈጸመ ያለው የመንግስት ሕግና ደንብ መመሪያዎች መጣስ ነው። ይህ መደረግ የሌለበት ተግባር በመሆኑ በማጣራት ጉዳዩ ፍርድ ውሳኔ እስከሚያገኝ ብለው ነው ወደ እስር ቤት የከተቱት። የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ አለ ብሔራዊ ባንክ። የኢትዮጵያ ባንክ ዘርፉን ለውጭ ባንኮች ክፍት ማድረጉን በይፋ ነው ያሳወቀው። የኢትዮጵያ ባንክ ብሔራዊ ባንክ ባወጣው መግለጫ የኢትዮጵያን ፋይናንስ ዘርፍ ለውጭ ባንኮች ለመክፈት የሚያስችለው መመሪያም ነው ያጸደቀው። ባንኩ በመመሪያ በቁጥር ኤስኤቢ ዘጠና አራት ሁለት ዜሮ አምስት ወይም ሁለት ሺ ሀያ አምስት ቀደም የባንኩን ፈቃድ የድሳት መስፈርቶችና እንደዚሁም የውክልና ቢሮ መመሪያ ማጽደቁ ይታወቃል። አሁንም ባንኩ ይህንን አስፈላጊው ነገር እንዲያደርጉ ለውጭ ሀገር ባንኮች ፈቃድ መስጠቱ ታውቋል። በዚሁ መመሪያ መሰረት ለመጀመሪያ ጊዜ ውጭ ባንኮች ጨምሮ ሌሎች ለስትራቴጂካል ባለሀብቶች በኢትዮጵያ ባንክ ስርዓት ውስጥ እንዲሳተፉ ነው የፈቀደው ብሔራዊ ባንክ ትላንት ባወጣው መግለጫ ኢትዮጵያ ብሔራዊ ባንክ መስክ ለውጭ ኢንቨስተሮች ተከፍቷል፣ የውጭ ባንኮችና ኢንቨስተሮቹ ማመልከቻውን ለብሔራዊ ባንክ ማቅረብ ይችላሉ ሲሉ ነው የገለጹት። ጀኔራሉ ከግድያ ሙከራ ተርፌያለሁ አሉ። በህወት ወታደራዊ አመራር ላይ ግድያ ሙከራ እየተደረገ መሆኑ ነው የተገለጸው። የህወሓት ታጣቂ አርሚ አርባ አራት ዋና አዛዥ ጀኔራል ገብረ ዮሐንስ አባተ ወይም ወልዲ አባተ የፍት ቀንን ለማክበር ወደ ሀምዚን እየተጓዙ በነበረ ሰዓት ነው ግድያ ሊፈጸምባቸው የነበረው። እጅግ ይገርማል። በተቻለኝ አቅም ለሀገሬና ለህዝቤ በማገልገል ላይ እንዳለው ይታወቃል ግን የግድያ ሙከራ አድርገውብኛል ሲሉ ነው የገለጹት። ምንጮቹ እንዳረጋገጡት ከሆነ ወደ አባ ወዲ አባተ መጠነኛ ጉዳት እንደደረሰበትና መኪናቸው ላይም ከባድ የሚታይ መልክ ጉዳት መድረሱም ታውቋል። በትግራይ በኩል ሰሞኑን በተለይም በተደረጉት ክፍተቶች መካከል ልዩነቶቹ እየሰፉ በመምጣታቸው ችግሮቹ ከጊዜ ወደ ጊዜ እየጨመሩ መሄዱ ነው የተገለጠው። የኢትዮጵያ ብሔራዊ ባንክ በ24 በአጠቃላይ ባንክ ስራሆን 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት መረጋገጡ ተነገረ። ብሔራዊ ባንክ በገለልተኛ ውጭ ኦዲተር እንዲደረግ የኢትዮጵያ መንግስት ከዓለም ገንዘብ ድርጅት አይኤምኤፍ ጋር ባደረገው ስምምነት መሰረት ነው የተቀጠረው ኤምኤስ ኦዲት ሰርቪስ በተለይም በኦዲት ሰርቪስ ስራው በማከናወንበት ሰዓት ነው የብሔራዊ ባንክ ሀያ አራት የፋይናንስ እንቅስቃሴ ኦዲት በማድረግ ግንኙነቱን ይፋ አድርግቷል። የኢትዮጵያ ኦዲት ሪፖርትም በተያዘው ሰኔ ወር መጀመሪያ አካባቢ ብሔራዊ ባንክ ገዢ አቶ ማሞ ምህረቱም የባንኩ የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ መግለጻቸው አይዘነጋም። ብሔራዊ ባንኩ ወርቅ ገንዘብና የሸጠባቸው ዋጋ ልዩነቶችን መስፋት ባንኩ ለመንግስት አበድሮ መመለስ ያልቻለውን ገንዘብ እንደዚሁ በዚሁ ዓመት በነበረው የብር መግዛት አቅም መዳከም የተነሳ ነው አስር ነጥብ አምስት ቢሊዮን ብር ኪሳራ እንደደረሰበት በሪፖርቱ የተገለጸው። በተመሳሳይም የውጭ ምንዛሬ በገበያ ዋጋ እንዲመራ መወሰኑን እንደ አውሮፓ ዘመን አቆጣጠር ሐምሌ ሀያ አራት በፊት በነበረው የብር መግዛት አቅም መዳከም የተነሳ ብሔራዊ ባንኩ 38 ቢሊዮን ብር መክሰሩን ነው የኦዲት ሪፖርቱ ያመላከተው። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ ዛሬም ጭምር ባንካችንም ሀገሪቱም የበለጸገች መሆኑን እየገለጹ ባሉበት ሰዓት ነው ይህ ሪፖርት እየወጣው ጉዳዩን አሳዛኝም አድርጎታል። በጠቅላይ ሚኒስትሩ የሚቀርቡትን ዘገባዎች በተመለከተ አሁን ወደ ውጭ ዘገባ እንሄዳለን። በአሜሪካ 11 ኢራናውያን በቁጥጥር ስር መዋላቸው ተገለጸ። በአሜሪካ ኢሚግሬሽን ባለስልጣን በህግ ወጥ መንገድ በአሜሪካ ይኖሩ የነበሩ 11 ኢራናኖች ነው በቁጥጥር ስር መዋላቸው የታወቀው። ባለስልጣኑ በአሜሪካን በህግ ወጥ መንገድ ከህገወጥ መንገድ ውጭ የነበሩ በኢራን ውስጥ ተኳሽ ሆኖ አገልግሎዋል የተባሉትን ሰዎች ጨምሮ ነው አስራ አንድ ኢራናችን መያዛቸውን የገለጸው በቁጥጥር ስር ከዋሉትም ሪቫን ካሪሚያ የተሰኘ ተኳሽ ሲሆን የእስላማዊ ሪፐብሊክ የኢራን ጦር ሰራዊት መታወቂያ ካርድ በእጁ ተገኝቷልም ሲል ነው የገለጸው ኢራን ኢራን በእስራኤል ጥቃት ለሞቱት ሁሉም ከፍተኛ ወታደራዊ መኮንኖችና የኒኩለር ሳይንስቶች በመጪው ቅዳሜ በሀገር አቀፍ ደረጃ የሽኝ ፕሮግራም እንደምታደርግ ነው የገለጠቸው። በተለይም በውጊያው አካባቢ በሚደረጉት በደረሰባቸው ጉዳት ምክንያት የእስራኤል መንግስት ላይ ያደረጉባቸው ከፍተኛ ግድያ በኢራን ላይ ጉዳት ማድረሱ ነው የተገለጠው። በዚሁም መሰረት ነው በእስራኤል ጥቃት ከተገደሉት ውስጥ የኢራን ጦር ከፍተኛ ወታደራዊ መሪ እና የሪያቶላህ አሊ ካሚኒ ከፍተኛ አማካሪ የነበሩት ሁሴን ሳላም የሚገኙበት ሲሆን ከቅዳሜ ሽኝት ቀደም ብሎ በነገ ዕለትም ልዩ ሁኔታ ሽኝት ፕሮግራም ይካሄዳል ተብሎ ነው የተገለጸው። ሁሴን ሳላም የእስራኤል እና የኢራን ግጭት በተጀመረ በመጀመሪያው ቀን መገደላቸው የሚዘነጋ አይደለም። አሜሪካ የኢራን ማብላያዎች ከፍተኛ ውድመት ደርሶባቸዋል፣ ሲል ሲአይኤ በድጋሚ ገለጸ። የአሜሪካ የስለላ ድርጅት ተቋም ሲአይኤ ዳይሬክተር የኢራን ኒውክሌር መርሐ ግብር በከፍተኛ ሁኔታ ውድመት ደርሶበታል ሲል ነው የገለጸው። ማብላያዎቹን አውድመናቸዋል። አሜሪካ በፎርድ እና ናታንዝ እንዲሁም በኢስፋሃን ላይ ባደረጉት የረባ ጉዳት አልደረሰም የሚለው ውሸት ነው ሲል ነው የገለጸው። ከፍተኛ ጉዳት ደርሶበታል፣ አውድመናቸዋል፣ በርካታዎቹን ሲል ነው የአሜሪካ መንግስት የገለጸው በሲአይኤ በኩል መረጃውን እንዳካፈለው። በአሜሪካ በሙቀት ማዕከል የተነሳ በድርዘን የሚቆጠሩ ሰዎች ሆስፒታል መግባታቸው ተገለጸ። የበጋውን የመጀመሪያው ከፍተኛ የሙቀት ማዕከል በምስራቃዊ ሰሜን አሜሪካ መከሰቱን ተከትሎ ነው። ድርዘን የሚቆጠሩ ሰዎች በሙቀቱ ጋር በተያያዘ ከፍተኛ ጉዳት እየደረሰ ሆስፒታል እየገቡ መሆኑ ነው የተገለጠው። በዋሽንግተን ዲሲ ደብ ኮሪያ በአንድ ስትራኪነስ ሙዚቃ ዝግጅት ላይ ስድስት ሰዎች ሆስፒታል ህክምና ያስፈልጋቸው መሆኑን ሲቢስም ዘግቧል። የሙቀቱ ማስጠንቀቂያዎች ከዩናይት ስቴትስ ሚድዌስት እስከ ኢስት ኮስት እንዲሁም በካናዳ ኦስትሪያ፣ ኩዌክ እና ኖፍ ሶሻል ቫካን ከሌሎች የተሰጠ ሲሆን በሳምንቱ ውስጥ 160 ሚሊዮን በላይ ሰዎች ይጎዱ እንደሆነም ነው የተገለጸው። ከፍተኛ ችግሮች እየበዙ መምጣቱም ተገልጿል። አደጋው በጣም ከፍተኛ ነው ብለውታል። ኬንያ ኬንያን ያስቆጣ ፋይናንስ ረቂቅ ህግ ከፍተኛ ተቃውሞ አስነሳ። ኬንያውያን በቁጣቸውን እየገለጹ ነው የሚገኙት ይህ በአደባባይ እየገለጹት ያለው ሰልፍ ለዚህ በቃቸው የሚባለው ደግሞ የኬንያ የፋይናንስ ረቂቅ ሕግ መሆኑ ነው እየተገለጸ የሚገኙ የፋይናንስ ረቂቅ ሕግ የኬንያን ሀያ አራት እና ሀያ አምስት በጀት አካል ሲሆን መንግስት ገቢውን ለመጨመር በተለያዩ ምርቶችና አገልግሎቶች ላይ ቀረጥና ታሪፍ መጨመሩ እጅግ ተገቢነት የሌለው ሲሉ ነው በሰልፍ ተቃውሟቸውን እየገለጹ የሚገኙት አንቀበለውም። እንዲህ አይነት ወንጀል ተግባር እየተፈጸመባቸው ያሏትን ነገሮች አናይም ሲሉም ገልጠዋል። ይህ መሆን የሌለበት ነው። መብታችንና ነፃነታችንን እናስከብራሉ ሲሉ ገልጸዋል። በመጨረሻም ኢትዮጵያን ጨምሮ ሰላሳ አምሳ ሀገራት ፈርመው ያጸደቁት የተባበሩት መንግስታት ቻርተር ዛሬ ሰማኒያ ዓመቱ ሞላው። በሰማኒያ ዓመት በፊት በዛሬው ሁለት ሰኔ 19 ቀን 1937 ዓ.ም ኢትዮጵያን ጨምሮ ሀምሳ ሀገራት የተባበሩት መንግስታት ድርጅት ቻርተር በአሜሪካን ሳን ፍራንሲስኮ መፈረሙ ነው የተገለጸው። በዚህ ሀገራት ለአዲስ ዓለም አቀፍ ትብብር መሰረትም ጥለዋል። በቅኝ ግዛት ነፃ የነበረችው ኢትዮጵያ የተባበሩት መንግስታት ድርጅት መስራች እንደነበረችም አይዘነጋም። በወቅቱ የኢትዮጵያው ጠቅላይ ሚኒስትር በራስ ቢትወደድ መኮንን እንዳልከ ቸው የተመራው የሉካን ቡድን ሰኔ 19 ቀን 1937 ዓ ም ሳንፍራንሲስኮ ከተማ ድርጅት የቃል ኪዳን ሰነድ ቻርተርም መፈረማቸው ታውቋል። የተባበሩት መንግስታት ድርጅት የተባበሩት የተወሰደውን በመቶ ሚሊዮኖች የሚቆጠሩ ሰዎች ህይወት ከቀጠፉትና ከተሞችን ከወደሙት ሁሉ የዓለም ጦርነቶች በኋላ እንደነበረም አይዘነጋም። የተባበሩት መንግስታት ድርጅት ቻርተር ሲጠቀቅም ሰላምን፣ ደህንነትን፣ ሰብአዊ መብቶች እና ለሁሉም የተሻለ ህይወት መፍጠር ዓላማው ያደረገ እንደነበረም ታውቋል። ድርጅቱ ምንም እንኳን በስልጣን ውስጥ ባሉት ጊዜያት ውስጥ ያለፈበትን መዋቅር ነው እየተባለ ቢተችም ዓለም አቀፉ ዲፕሎማሲ ማዕከል ሆኖም እስካሁን ቀጥሏል። የተባበሩት መንግስታት ዋና ፀሐፊ አንቶኒ ጉተሬስ ስለ ቻርተሩ ባሰፈሩት መልእክት ቻርተሩ ከተቋቋመ መመስረቻ ስምምነት በላይ መሆኑን ጠቅሰው ለዓለም ሰላም፣ ሰዎች ክብርና ለሀገር መካከል ያሉትን ልዩነቶችን ጉዳይ ትብብርን ለመመስረት የቃል ኪዳን ሰነድ መሆኑንም ተናግረዋል። ቻርተሩ ሰማንያ ዓመት የሞላው ቢሆንም በቃል ኪዳን ውስጥ ሀሳቦች በሚገባ ልክ ተግባራዊ አለመሆናቸውንም አንስተዋል። ክብራንት ተመልካቾቻችንና ና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰነበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩ መልካም